መጣው የቴክኒካል ጋር ከተመሰረተ ስራ ይሰራል። የኛም በኩል ከቦጭ ከመለሱ በኋላ የኢትዮጵያ ተቋማት አደላይ ሆኖ የጤና ሴክተርን ያግዛል የሚባል ፓርትነርሽፕ ካዘ። የኢትዮጵያ ዩኒቨርሲቲዎች እዚህ ስራ ላይ እንግዲህ የጎንደር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ ኦሮሚያን እንዳለ ሳፖርት ያደርጋል

ሲያልፍም ደግሞ እንትን ማለት ነው። ብዙ በጣም የትምህርት እንትን አለ በጣም ገጠ ከተማ ውስጥ ቴዝት እንደኛ አርባሌ ነገር በጣም ትምህርት ቤት ይ

ኮርሶችን ሪሰርች ነው ሪሰርች ወደ ፐብሊኬሽን ኮንዳክት አደረግን እዛ ከዚያም ያን ኮሚትመንት ሲያየና ማየት ለፖሊሲ ይበዛ ነው ምንም ምንም

ሲስተሞች ሊወት ማድረግ አን ራይት ና ከአርባ በላይ ስታፎች አሉ። ስለዚህ የኛ ቢሮ አሁን በሁለት ቢሮ ወደ ሀያ ያለበት አዲስ አበባ ኮሚሽን ቢሮ አለ። ሀያ ተማሪ ተማሪዎች አሉ ተማሪዎች አሉ። ስለዚህ እነሱ ጋር አጠቃላይ ነው።